ወታደራዊ አመራሮች ያገኙትን እውቀት ብቃትና ክህሎት በአግባቡ ወደ ተግባር በመተርጎም ለድል የሚያበቃ ግዳጅ መፈጸም እንደሚገባቸው ሌተናል ጄኔራል መሐመድ ተሰማ አሳሰቡ። ምስራቅ እዝ በብርሸለቆ መሠረታዊ ውትድርና ማሰልጠኛ ትምህርት ቤት ያሰለጠናቸውን ከክፍለ ጦር እስከ ጓድ ያሉ አመራሮች አስመርቋል። መረጃውን የምስራቅ እዝ አድርሶናል። አብረን እንከታተል። የምስራቅ እዝ በብር ሸለቆ መሠረታዊ ውትድርና ማሰልጠኛ ትምህርት ቤት ያሰለጠናቸውን በየደረጃ የሚገኙ አመራሮች አስመርቋል። ከክፍለ ጦር እስከ ጓድ ያሉ አመራሮች በሁለት ወራት ቆይታቸው የስነ ልቦና፣ የተኩስ፣ የስልት፣ የአካል ብቃትና ሌሎች ክህሎቶችን ቀስመዋል። በምረቃ ስነ ስርዓቱ ላይ የተገኙት የምስራቅ እዝ ዋና አዛዥ ሌትናር ጀኔራል መሐመድ ተሰማም የፌዴሪ መከላከያ ሰራዊት ሰላምና አንድነትን ለማረጋገጥ ተልእኮውን በድል እየተወጣ ያለም የድል ሰራዊት መሆኑን አመላክተዋል። የአገርን ሉዓላዊነት ለማስጠበቅና የኢትዮጵያን ዳር ድንበር የሕዝብን አንድነት በኃይል ለመናድ የሚሰነዘርን ጥቃት በመመከት አሁን አገራችን ከብተና እና መፍረስ የታደገ እና ኢትዮጵያ የጀመረችውን የእድገት ጎዳና አጠናክሮ ማስቀጠል የቻለ ድል በመሆኑ ልንኮራበት ይገባል። በአሁኑ ወቅት የሀገሪቱን ሰላምና እድገት የማይፈልጉ የውጭና የሀገር ውስጥ ጠላቶችን በመዋጋት ሰላምን ለማረጋገጥ እየተሰራ ነው ብለዋል። ተመራቂ አመራሮች በተግባርና በንድፈ ሐሳብ ያገኙትን እውቀት የበለጠ በማሳደግ ራሳቸውን ለትላልቅ ሀገራዊ ግዳጆች ማዘጋጀት እንደሚገባቸው ሌተናር ጀኔራል መሐመድ ተሰማ መልእክት አስተላልፈዋል። የአንድ ብቁ አመራር ተግባር በሰላም ጊዜ የራሱንና የሚመራውን አሃዱ አቅም መገንባትና ወትሮ ዝግጅነቱን በማረጋገጥ የአሸናፊነት ስነ ልቦና መገንባት ሲሆን በውጊያ ወቅት በሰላም ወቅት የገነባውን አቅምና ብቃት በአነስተኛ ኪሳራ በጠላት ላይ ከፍተኛ ድልን ማስመዝገብ ነው። ዛሬ የምትመረቁት አመራሮችን ብቁ አመራር በመስጠትና ጠንካራ አሃዱ በመገንባት የገነባችሁትን አቅም በውጊያ ወይም በግዳጅ ላይ በብቃት በመምራት ድል ማስመዝገብ ይጠበቅባቸዋል። ተመራቂዎች ባገኙት እውቀት መሰረት በተሰጣቸው ግዳጅ ጠላትን በመደምሰስ እና ሎጂስቲክስ በማውደም በተግባር ማሳየታቸው የስልጠናውን ውጤታማነት ማሳያ መሆኑን ሌትናል ጀነራል መሀመድ ስም አስገንዝበዋል። ተመራቂዎች ወደ ስራ ክፍላቸው ሲገቡ ህገ መንግስቱን በጽናት መተግበር እንደሚገባቸው አስገንዝበዋል። ውድ ተመራቂዎች ወደ ክፍላቸው ስትገቡ ለድል እያበቃን ያለውን የሀገራችን ህገ መንግስት በጽናት በመያዝ የተቋማችሁን ተልዕኮ ባህርያትና እሴቶችን በጽናት ይዛችሁ በመተግበርና በማስተግባር የአመራር ሚናችሁን ልትወጡ ይገባል። አስተያየታቸውን የሰጡ ተመራቂዎች ስልጠናዊ የነበራቸውን አቅም ከፍ ያደረገ በመሆኑ የሚሰጣቸውን ግዳጅ ለመወጣት ዝግጁ መሆናቸውን ተናግረዋል። ህዝባዊ ህዝባዊ ወገንተኝነታችን ለማስመስከርና ይህን በሰራዊትም ሆነ በህዝቡ እንዲሰርጽ ለማድረግ አራቱ የመከላከያ እሴቶች ናቸው። ይህን ደግሞ መጀመሪያ ቅድሚያ ራሴ በመላበስ ሰራዊቱም እንዲላበስ በማድረግ እነዚህን ነገሮች ተግባራዊ ማድረግ ለማድረግ ትልቅ አስተዋጽኦ ያደርጋል ብዬ ወስደዋለሁ። ስልጠናው አደን ለገንብቶ ለግዳጅ ማዘጋጀት ከዛ በተጨባጭ እሱን ዋነኛ ትኩረት አድርጌ አሁን በተማርኮት መሰረት ትኩረት አድርጌ መጠቀም ይችላሉ ከበፊቱ በተጨማሪ ወስደን በጣም ከፍተኛ ድል የሚያስገኝ አቋም ይዘናል ማለት ነው። እዚህ የሰልጠንኮ ስልጠና አንጻር ሂጄ አስተምሬ ሀገረን ከደህንነ ሀገረን ብተና ጠብቃለሁ ብዬ ነው ምገምደው። በምረቃ ስነ ስርዓቱ ላይ የምስራቅ ዝ ምክትል አዛዥ ለኦፕሬሽናል ሜጀር ጀነራል ግዛው ኡማ፣ የ602ኛ ኮር አዛዥ ብርጋደር ጀነራል ሶፊያን ሼክ መሐመድ፣ የብር ሸለቆ መሰረታዊ ውትድርና ማሰልጠኛ ትምህርት ቤት አዛዥ ኮሎኔል መኮንን መንግስቴ፣ አሰልጣኞች እንዲሁም የማሰልጠኛው ማህበረሰብ ተሳትፈዋል።